ክርስቶስ ያንተን ነፍስ ማዳን ይችላል አይችልም እንዴ? አሁን እኮ ታሊኮ ነው አልኩ፣ እኮ ሊያድን የሚችለው ታሊኮ ተሰጠው፣ ታሊኮ ተሰጣው። ቆይ አንዴ ስማኝ፣ ስለመዳ አይደለም፣ እባክህ መላእክቶች በመላኩ ያንተን ነፍስ ማዳን ይችላል ወይ? አሁን ስማ፣ ስለመዳን አይደለም። ወንድም እኔ በጥቅስ መልስልሃለሁ። መላእክቶች እግዚአብሔርን በሚፈሩት ዙሪያ ይሰፍሩማል ያድኑማቸዋል ይላል። ያ ያድናል ማለት መላእክቶች ከራሳቸው የማዳን አቅም ሀይል አላቸው ማለት አይደለም። ከእግዚአብሔር ትእዛዝና ሚሽን ተቀብለው ይተገብራሉ ማለት። ይሄው መተናል ደሞ፣ አንድ አምላክን ለመናገር፣ ለማሳየት፣ ለመግለጥ ትላለህ፣ ክርስቲያኒቲ የአንድ አምላክ አስተምህሮ ነው እግዚአብሔር ሶስት አካልም ማለት እግዚአብሔር ሶስት አካልም ማለት የሚባልን ትምህርቱን በክርስትና የለም። ክርስትና የአንድ አምላክ ብቸኛ አምላክ የሆነው የአብ ትምህርትና የሱ መልእክተኛ ነቢይ፣ ባሪያ፣ ብላቴና፣ አገልጋይ የሆነው የኢየሱስ ክርስቶስን ትምህርት ስንቅ አድርጎ ይንቀሳቀሳል። ስለዚህ አሁን ከተነሱ ጥቅሶች ዘፍጥረት መጽሐፍ ምዕራፍ 1 ቁጥር 26፣ ዘፍጥረት መጽሐፍ ምዕራፍ 3 ቁጥር 22፣ ዘፍጥረት መጽሐፍ ምዕራፍ 11 ቁጥር 7 እነዚህ ክፍሎች ለስላሴ ትምህርት እንደማስረጃ ሲጠቀሱ ነበር። ግን ክፍሎቹን ብናጤናቸው ብንመለከታቸው ከስላሴ ጋር ምንም የሚያገናኛቸው ነገር የለም። በመጀመሪያ ዘፍጥረት 1 ቁጥር 26 የቁጥር ገደብ የሌለው ክፍል ነው። የክብር ብዝሃነትን እንጂ የማንነት ብዝሃነትን የማያሳይ ክፍል ነው። በሁለተኛ ደረጃ ዘፍጥረት 2፥22 ስንመለከት ከኛ እንደ አንዱ ሆነ ሲባል፣ አዳም በውድቀት እግዚአብሔርን መሰለ፣ በድካም በኃጢአት እግዚአብሔርን መሰለ የሚል ትርጉም ይሰጠናል። እና ያ ክፍል ከኛ ብሎ የሚናገረው በኢዮብ መጽሐፍ ላይ ሰይጣን ወደ እግዚአብሔር ፊት እንደሄደ ሁሉ ሰይጣንን አጠቃሎ አዳም በውድቀት የወደቀውን እንደመሰለ ወይም አመፀኛውን እንደመሰለ ለማጠየቅ ለማሳየት እንጂ ከትሪኒቲ አንዱን መሰለ የሚባል አስተምህሮ የለም። በሶስተኛ ደረጃ ዘፍጥረት 117 ላይ ኑ ንውረድ የሚለው ቃልም የሚያመለክተው አንዱ አካል ሁለቱን አካል እየጠራ አይደለም። ሁለቱ አካል አንዱ ጋር ሳይኖሩ እንዴት ኑ ይላቸዋል? ሲጀመር እኮ የማይለያዩ ናቸው። ካልተለያዩ እንዴት ኑ ብሎ ይጠራቸዋል? አንድን ነገር ና ብለ የምጠራው በሌለበት ስፍራ ነው። ባለበት ስፍራ እንዴት ና ብለ ተጠራዋል? ስለዚህ ኑ የሚለው ቃል ለትሪኒቲ ወይንም ለስላሴ ዶክትሪን የሚያሳይ የሚተረጎም፣ የሚፈታ አይደለም። ይሄ ትንቢተ በተለያዩ ክፍሎች ላይ የሚያሳየኝ ለምሳሌ በኦርቶዶክስ የዶክትሪን መጽሐፍ በሆነው መጽሐፈ ኩፋሌ እና መጽሐፈ ሄኖክ ላይ መጽሐፈ ኩፋሌ መጽሐፍ ምዕራፍ አራት እና መጽሐፍ ምዕራፍ አስር ላይ ንግርቱ ንግግሩ ለመላእክት እንደሆነ ያሳያል። ለመላእክት እንደሆነ ያሳይ። ስለዚህ ኦርቶዶክስ ሁለት ትምህርት ነው የምታስተምረው ማለት ነው። ወይ መላእክቶቹን የስላሴ አካላት ናቸው እያለች ነው፣ ወይ ደግሞ ስላሴ ወደ መላእክትነት ወርደዋል እያለች መጽሐፈ ኩፋሌ ላይ መላእክት ናቸው ብላ ስለተረጎመች ዘፍጥረት ላይ ሄዳ የሥላሴ አካላት ናቸው ብላ የመተርጎም መብት ስልጣን የላትም። ያ ነገር የፈረሰ ነገር ነው። ስለዚህ ኑ እንውረድ ያለው ለመላእክት ነው። እግዚአብሔር በመላእክ በኩል ስለሚሰራ በነቢያት በኩል ስለሚናገር በሎሌዎቹ በኩል ነገሮችን ስለሚገልጥ ማለት ነው። ስለዚህ በባቢላን እንደ በሰዶም የወረደው በመላእክት በኩል ስለሆነ ያንን የሚያሳይ እንጂ እግዚአብሔር እነሱ የማያውቁትን አንደኛው አውቁ ሁለተኛው ለሁለቱ ለሁለቱ እየገለጠ ነው የሚባል ትምህርት አንድምታ ፍቺ የለም። ይህን እንደዚህ እንይዝና የሥላሴ ትምህርት መጽሐፍ ቅዱስ አይደለም የቀኖናና የዶግማ ትምህርት ነው እሱ ላይ በሰፊው ማውራት ይቻላል። በሁለተኛ ደረጃ ደግሞ ኢየሱስ ብቻ የሚባል ትምህርትም መጽሐፍ ቅዱስ ላይ የለም። ወይንም አንዱ አምላክ ስጋ አጥንትና ደም አዘጋጅቶ ወደ ምድር መጣ በዛ በአጥንትና ደሙ በኩል ደግሞ ከኛ ጋር ህብረት አደረገ በምድር ተመላለሰ የሚባል አስተምህሮም መጽሐፍ ቅዱስ ውስጥ የለም። እግዚአብሔር ያዘጋጀው ሰው ነው ሂውማን ነው በራሱ ማንነት ህይወት ያለው ሰው ለዛ ህይወት ላለው ለዛ ሰው ደግሞ ለሁሉ ህይወትና እስትንፋስን የሚሰጠው እግዚአብሔር ህይወት ፈጠረለት ሰጠው ብሎ መጽሐፍ ቅዱስ ይናገራል። ስለዚህ ኢየሱስ ክርስቶስ ከአብ የሚያንስ፣ ከአብ ብቻ አይደለም፣ ከመላእክትም ያነሰ ሂዩመን ወይንም ሰው መልእክተኛ ነው። ለእግዚአብሔር በመታዘዙ እግዚአብሔርን አደረገው ከፍ ከፍ አደረገው ስልጣንም ሰጠው ብሎ መጽሐፍ ቅዱስ ይናገራል። ስለዚህ ይህ ኢየሱስ ክርስቶስ እግዚአብሔርን የሚያመልክ ለእግዚአብሔር የሚገዛ የእግዚአብሔር ነቢይ የሆነ የእግዚአብሔር ነቢይ ተመልሶ እግዚአብሔር አይሆንም። በምን አንድምታ በምን ፍቺ ነቢይ ተመልሶ ከአምላኩ እኩል ይሆናል። በምን አንድምታ በምን ፍቺ ባሪያ ተመልሶ ከንጉስ እኩል ይሆናል? ስለዚህ ኢየሱስ ክርስቶስ በእግዚአብሔርና በሰው ፊት እግዚአብሔር ያሳደገው ጥበብና በቁመት የጠበቀው ሰው ነው፣ ሂዩማን ነው፣ መልክተኛ ነው እንጂ ከአብ እኩል የሆነ እግዚአብሔር ወልድ ራሱ እግዚአብሔር አብ የሆነ አምላክ አይደለም። ይህንን ለመናገር ለማጠየቅ እሞክራለሁ። ቤሪያ አሁን በተናገርከው ላይ ኢየሱስ እንደማንም ሰው ነው፣ ኢየሱስ እንዳንተ አይነት ሰው ነው ብለህ ታምናለህ? እንደ አንተ ሁሉም። በነገራችን ላይ ቆመህ በቃሉ ላይ የምታወራ ከሆነ አወራለሁ። ዛሬ እዚህ ጋር ቤሪያ በተናገረው ነገር ላይ አምላክ በስጋ ተገለጠ የሚል ትምህርት የለም ብለዋል፣ እና ምናልባት አንደኛ ጢሞቴዎስ 3:16 ላይ አምላክ በስጋ ተገለጠ የሚል የለም አላልኩም። አምላክ ኮ በስጋ ተገለጠ ማለት በአጥንትና ደም አይደለም። እንዴ አይደለም። ስጋ የሚለው ቃል ለሙሉ የሰው ማንነት ወክሎ ይገባል። ለምሳሌ የዮሐንስ ወንጌል ምዕራፍ አስራ ሰባት ላይ ስትመለከት በስጋም ሁሉ ላይ ስልጣን እንደሰጠው ብሎ ይናገራል። እዛ ጋር ስጋ ሚለው ወይንም ሰው የሚለው ቃል ወክሎ የሚገባው ሙሉ የሰው ማንነትን ነው እንጂ የሰው አጥንትና ደምን አይደለም። ስለዚህ አንደኛ ጢሞቴዎስ መጽሐፍ ምዕራፍ 3 ቁጥር 16 ላይ በስጋ የተገለጠ ሲል በሰው የተገለጠ ማለት እንጂ በአጥንትና ደብ የተገለጠ ማለት አይደለም። ታረድቻለሁ ታረድቻለሁ። መጽሐፍ ቅዱስ ግን መላእክትንም ሰው ብሏቸዋል። ነፍስ ስጋ መንፈስ ያላቸው ስለሆኑ ነው። ሰው የሚለው ነፍስ ስጋ መንፈስ ያለውን ብቻ ነው ስላልከኝ ማለት አይደለም። እኔ እንደዛ አላልኩ። ስጋ ነፍስ መንፈስ ነው ያሰራው ዲፊኒሽን አያስኬድህም። ቆይ አፌ ላይ አትክተት፣ ትምህርቴ ላይ አታክል፣ አስተምህሮቴን አትተቸው። መጀመሪያ በመጀመሪያ ደረጃ አሁን እያልኩ ያለሁት ሰው በስጋ ተገለጠ ማለት ነፍስ ጋር በመጀመሪያ ስጋ ቢለው ቃል መጽሐፍ ቅዱስ ውስጥ ከአምስት በላይ ትርጉም ቢዞ ይገባል። በመጀመሪያ ደረጃ አንተ አሁን አምላክ እግዚአብሔር በስጋ ተገለጠ የሚል የለም ብለህ ተናገርኩ። አንድ ሰው ጋር አውሩ እሺ እኛም እንድንማር እየተማርን ስለሆነ አንድ ሰው ያውራ አሪፍ ላይ ያላችሁት በቃ ቀጥሉ አትደራ ቢሪ ጥያቄ ባወራው ላይ እሺ ልጠይቀውና በየተራና እናውራ አምላክ በስጋ ተገለጠ የሚል ጢሞቴዎስ ላይ እንዳለ ታውቃለህ ስጋ የሚለው አምላክ ሰው ተታይቷል ጆ አይ ለኔ ሳይሆን ለነሱ በሳክሬ ነው አሁን አሁን የሚጠይቀው ጥያቄ በሁለት ሰከንድ ይቀጥላሉ ጣልቃት ስጋ የሚለው አምላክ በስጋ ተገለጠ የሚለው አንደኛ ጢሞቴዎስ 3፥16 ላይ ሰው የሚለው ነብስ ስጋ መንፈስ ባለው ነው እንጂ የአምላክ የተገለጠበት ሰው ብቻ ሊሆን አይችልም ስላልከኝ፣ መጽሐፍ ቅዱስ ግን መላእክትንም ሰው ይላቸዋል። ለምሳሌ አብርሃም በዘፍጥረት አስራ ስምንት ላይ የመጡትን ሰው ይላቸዋል፣ ግን መላእክት እንደሆኑ ቁጥር ምዕራፍ አስራ ዘጠኝ ላይ እናያለን። ስለዚህ አዳምም ከአፈር ተበጀ ይላል፣ ሰውን ከመሬት አፈር አበጀው ይላል። ስለዚህ ቦዲውን ብቻ ሶማውን ሰው ብሎ ጠርቶታል። ስለዚህ የግድ ነፍስ ስጋ መንፈስ ያለው ብቻ ነው ሰው ካልከኝ፣ መላእክትም ሰው ተብለዋል ነፍስ ስጋ መንፈስ ስላላቸው ነው ወይ የሚል ጥያቄ ጠይቃለሁና፣ በዛ መሰረት መልስ። በመጀመሪያ ደረጃ ወደ ላልኩት አትተርጉመው ያልኩትን አዳምጥና ባልኩት መሰረት ላይ ቆመ ጠይቀኝ። ስጋ ሚለው ቃል መጽሐፍ ቅዱስ ላይ አምስት አይነት ትርጉም ይዞ ይገባል። የመጀመሪያው ስጋ ማለት አጥንትና ደም ማንኛውም ሰው ያለው ማለት ነው። አጥንትና ደሙ ስጋ ተብሎ ይጠራል። ሁለተኛው ክፉ ሀሳብ በመጽሐፍ ቅዱስ ስጋ ተብሎ ይጠራል። በሶስተኛ ደረጃ የክርስቶስ አካል ወይንም ቤተክርስቲያን ስጋ ወይንም አካል ሶማ ተብላ ትጠራለች። በአራተኛ ደረጃ ሙሉ ሰው ሰው በራሱ ስጋ ተብሎ ይጠራል። ስለዚህ እንደ ክፍሉ አውድ ፍቺ ሄደን ነው የምናየው የምንመለከተው ማለት ነው። ሶማ ወይንም ሳርክስ የሚለው ቃል ስጋ ተብሎ የሚተረጎመው ከምን አንጻር ነው፣ ክፍሉ ላይ ለምሳሌ ኤፌሶን መልእክት ምዕራፍ አንድ ላይ እርሷም አካሉና ሁሉም በሁሉ የሚሞላ የእርሱ ሙላቱ ናት ይላል። እዛ ጋር ሶማ ሚል ነው የሚያስገባው ስጋ ማለት ነው። እሷም ህብረቱን ማለት ነው ቤተክርስቲያንን ሰው ስጋ ብሎ ይጠራል። ስለዚህ በእያንዳንዱ የክፍል አውድ ነው ገብተን የምንመለከተው ማለት ነው። በሁለተኛ ደረጃ መጽሐፍ ቅዱስ ላይ እንደተገለጡበት መንገድ ይጠራል። ለምሳሌ አብርሃም በቤቱ የተገለጡት መላእክት እንደሆነ አያውቅም፣ እግዚአብሔርም እንደሆነ አያውቅም። ጀስት ምንድን ነው የሚያዩ እሱ ሰው ምን በሰው አምሳል የተገለጡ መላእክት ቢሆኑም እሱ ግን አያውቅም መላእክት እንደሆኑ እብራይል መጽሐፍ ስለሚነግረን ማለት ነው። ስለዚህ ጸሐፊው ምን ብሎ ይነግረናል? በአብርሃም መረዳት ሰዎች ብሎ ይነግረናል። በጸሐፊው መረዳት ደግሞ በስጋ በሰውነት በሰው አምሳል የተገለጡ መላእክት ስለሆኑ መላእክት ብሎ ይጠራናል። በነዛ መላእክት ደግሞ የሚናገረው በመንፈሱ በኩል የሚናገረው እግዚአብሔር ስለሆነ እግዚአብሔር ተገለጠ ብሎ ይነግረናል። ስለዚህ ይሄ ሰው የሚለው ቃል በክፍሉ በአውዱም የሚተረጎም የሚታይ ነው ማለት ነው። ስለዚህ ሰው ተባለ ማለት አንተን እና አደም አለው ማለትም አይደለም። እንደዛም የሚባል ነገር አንኳን አስተካከልከው ማለት ነው። ስለዚህ ሰው የሚባለው ሁሉ እንደ አውድ ነው የሚያስተካከል። አላልኩት አይደለም፣ ያላልኩትን ስላልክ ያልከው ያስተካከል ነው። አምላክ በስጋ ተገለጠ ማለት ፍጡር በሆነ ነፍስ፣ ስጋ፣ መንፈስ ባለው ነው የተገለጠው ስትል ስለነበር ነው። አዎ ኢየሱስ የራሱ ነፍስ አለው። ነፍስ፣ ስጋ፣ መንፈስ ያለው ብቻ አይደለም ሰው የተባለው ግን አልከ በመሳሰሉ ኢየሱስ ከአብ የተለየ ራሱ ነፍስ የለውም አለው እሱ አሁን ስለ ነፍስ ኳር ነው የሚያወራ ነው። አዎ፣ አሁን አሁን እሱን እንድትረዳ ነው። በመጀመሪያ ደረጃ ኢየሱስ ስጋ ተብሎ ሲጠራ የራሱ ከአብ የተለየ ነፍስ ያለው ነው። ዳይኮቶሚ፣ እኔ የእኔ እምነት ዳይኮቶሚ አላምንም፣ ወንድሜ፣ የራሱ ነፍስ አለው የሚለው ነው ሲያሳየኝ። እሺ፣ አስረዳኝ። እሺ እሱ ኦኬ፣ በመጽሐፍ ቅዱስ ላይ አብ የራሱ ነፍስ እንዳለው ሆኖ ሁሉ ኢየሱስ የራሱ ነፍስ አለው። ነፍሴ ብሎ የሚጠራት የዮሐንስ ወንጌል ምዕራፍ ምዕራፍ 10 ቁጥር 17 ላይ ነፍሴ ላነሳት ዘንድ አኖራት አለው እና አብ ይወደኛል ብሎ ይናገራል። ነፍሴ ብሎ ወደ ራሱ አስጠግቶ ሕያውነቱን ይናገራል። አብ ብሎ አባቱን አርቆ ፍርሰን ማንነት አርጎ ይናገራል። ስለዚህ ነፍሴ የሚለው ከአብ ከአብ የተለየ ምንነት አለት ነፍሴ ብሎ ቢጠራት ማለት ነው። በሁለተኛ ደረጃ ነፍሴን በእጅ ሀደራ ህይወቴን በእጅ አደራ ሰጣለሁ ብሎ ለአባቱ ፕሬ ያደርጋል። ነፍሴ ብሎ የሚጠራት የራሱ ምንነት አለው ማለት ነው ኢየሱስ ክርስቶስ። በሁለተኛ ደረጃ አብ ነፍስ አለው። ለምሳሌ የሮሜ መልእክትና የብራያን መጽሐፍ ላይ ስትመለከቱ ጻድቅ በእምነት ይኖራል፣ ወደኋላ ቢያፈገፍግ ነፍሴ በእርሱ ደስ አትሰኝም ብሎ እግዚአብሔር ሲያወራ ትመለከታላችሁ ስለዚህ አብ ምን አለው ነፍስ አለው ነፍስ ማለት ህያውነት ህይወት ማለት ነው ስለዚህ ወልድ በራሱ ህይወት አለው አብም በራሱ ህይወት አለው ይህንን ደግሞ በግልጽ የምትመለከቱት የዮሐንስ ወንጌል ምዕራፍ 5 ቁጥር 16 ላይ ሶሪ ቁጥር 26 ላይ አብ በራሱ ህይወት እንዳለው እንዲሁ ለወልድ ደግሞ በራሱ ህይወት እንዲኖረው ሰጥቶታል አላል ስለዚህ ወልድ በራሱ ህይወት ወይንም ነፍስ አለው ማለት ስለዚህ ኢየሱስ ወልድ ሲባል ልጅ ሲባል ነፍስ ያለው ነው ማለት ነው። ተመለስ ወንድሜ፣ አሁን የዮሐንስ ወንጌል ምዕራፍ አስር ቁጥር 17 ላይ ኢየሱስ ነፍሴ ብሎ ሲጠራ ምኑን ነው ነፍስ ያለው? አብ ብሎ ሲጠራ ምኑን ነው አብ ያለው? አንድ ላይ ከሆን ኦኬ፣ አሁን የጠየቀኝን መልሼ ያለው የምጠይቀውን መልስልኝ። ደግሞ እየጠየቁ ላይ ነፍሴ ያለው ምኑን ነው? አብ ያለው ምኑን ነው? እየጠየቁ ማለት ሉቃስ አስራ ዘጠኝ አስር ምን ይላል? ቆይ ወንድሜ መጀመሪያ አብም ነፍስ እንዳለው ስለሱ ነው እያወራ ያለው ስለሱ ነው እያወራ ያለው። ሉቃስ አስራ ዘጠኝ አስር አንብበው እሺ፣ ደስ ይበልህ። ኦኬ ጥያቄን ከታች ያላችሁ ሰዎች እንዳትረስ ግር ለመማማር ለወይ ስለሆነ ከዛ ከኤልያስም ጋር ትቀጥላለህ። ችግር የለው። አይ ከኤልያስ ጋር ካሁን እጠይቅህና፣ አስራ 9 ሉቃስ 19 ሉቃስ 19 የሰው ልጅ የጠፋውን ሊፈልግና ሊያድን መቷል አለው ይላል ነው የሰው ልጅ የጠፋውን ኢየሱስ ክርስቶስ የሰውን ሁሉ ነፍስ ሊያድን እንደመጣ ይናገራል መጽሐፍ ቅዱስ አይደለ? ነው መጣ፣ ማለት ተላከ ማለት ነው ወንድሜ። ስለዚህ እሱ እሱ የሰው እንደ ሰው ፍጡር ከሆነ ለሱ መዳን ካስፈለገው እንዴት ነው የሰውን ሁሉ ነፍስ ሊያድን የሚመጣው ኢየሱስ? ኦኬ ይሄንን በደንብ ያዝ ኢየሱስ ክርስቶስ ቆይ፣ በቃ ያዝ በደንብ ይሄንን ከዛሬ በኋላ ለሌሎ ዳኞችም ሁሉ እንዳትጠይቅ፣ መልስ ልስጥ። ኢየሱስ ክርስቶስ መጣ የሚባልለት ከዮሐንስ ተጠምቆ ከዮርዳኖስ ከወጣ በኋላ ነው። ይሄን የሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ተመልከተው ገብተህ። ከዚህም ሰው ዘር እንደ ተስፋው ቃል ለእስራኤል መድኃኒትን ኢየሱስን አመጣ ይለህና ከመምጣቱ በፊት ዮሐንስ የንስሓ ጥምቀትን አጥብቆ ነበር ይላል። ከመምጣቱ በፊት ምን ማለት ነው? ከመላኩ በፊት። ስለዚህ የሰው ልጅ የጠፋውን ሊፈልግ ሊያድን መጥቷል አለው። ስለዚህ ኢየሱስ ክርስቶስ ሊያድን መጥቷል ተብሎ ይነገርለታል። ከየት ጀምሮ? ከዮርዳኖስ ተጠምቆ ከወጣ በኋላ ማለት ነው። ታዲያ ይሄ የሰው ልጅ እንዴት ነው የሚያድነው ሲባል ነፍሱን በመስጠት ቤዛ በመሆን ምትክ በመሆን ሊያድን ተብሎ በክርስትና ይተረጎምለታል። ታዲያ ከራሱ ነው ወይ አዳኝ የሆነ የተገለጠው? ከራሱ አይደለም። ከራሱ ምንም ማድረግ የማይችል ሂውማን እንደኔ እንደ አንዳንድ አይነት ሰው ነው።